ዳን ይቅርታ ጠየቀ። ዳኒ አባባን እግሩ ስር ተደፍቶ አባዬ እባክህ እስከዛሬ ዛሬ ለበደልኩትና እስከዛሬ ዛሬ ላጠፋሁት ጥፋት እጅጉን ይቅርታ ብሎ ሲለው አባባ እባክህን ይሁን ይቅርታ ምንም አይጠቅመኝም አልቀበልም ብሎ አለ። ኤድና እንዲሁም ዳኒ ተለያዩ። ትሰማኛለህ አንተ የእውነት የኔ ባል መሆን አትችልም። እናም ደግሞ በፍጹም ከዚህ በኋላ ዓይንህን ማየት አልፈልግም የራስን ሕይወት ኑር ብላ አባረረችው። ትሁቴ ትሁቴ እጅጉን በቅናት ተንገበገበች። ስለ ኤደን ጥሩነት እና እሷ እኮ በጣም ጥሩና መልካም ሴት ናት፣ ታውቂያለሽ ከመልክ መልክ ከፀባይ ጸባይ እረተይኝ እንዴት! አቦትስ ቢሆን ቢሳለሟት እኮ የሚገባት ሴት ናት ብሎ ለትሁቴ ሲያወራ ካሌብ፣ ከዛም በኋላ በጣም ተናደደች፣ በጣም ቀናች። ሀብሉን ወስዲያ፣ ይህንን አልፈልገውም፣ ውሰደው ብላ ስትለው፣ ቆይ ምን ሆነሽ ነው ትሁት? ለምንድን ነው የመለሹው? አይ ማለቴ የማፈቅረው ሰው ሌላ አግብቷል። ታዲያ አግባ፣ ምን ነው አንቺ ድጋሚ ፍቅር አይዝሽም ያለው ማን ነው? ነገርኩ እኮ ድጋሚ ማፍቀርም ሆነ ምንም አልፈልግም እያልኩ አይደል እንዴ? አራትና ድጅ ትውቴ እሺ፣ የማትፈልጊው ከሆነ ብሎ ቅብላለና ካሌ በሀሳብ ተመስጦ ቀረ። ቆይች ልጅ ማንን አፍቅራ ነው እንደዚ ልቧን የሰበረው እያለ ብቻውን ማብሰሰሉን ቀጠለበት ኤዱ ኤዱና አባባ፣ እኔ ምልሽ ኤድዬ እንደው ላጠፋሁት ነገር በጣም ይቅርታ። ታውቂያለሽ፣ እንደዛ ስትናገረኝ እራሴ መቆጣጠር አቃተኝና ብዙ ነገር ተናገርኩኝ። እናም እባክሽ ይቅርታ አድርጊልኝ ብሎ ሲላት፣ አባዬ፣ አንተን፣ አንተማ ምን ታደርግ እስኪ ንገረኝ። እነሱ ናቸው እንጂ የበደሉህ፣ እነሱ ናቸው እንጂ አንገትህን ያስደፉህ። አንተ ምን ታርግ? አንተ እኮ ትክክል ነህ። ነገር ግን አሁን ስለዛ ነገር ማውራት አልፈልግም አባዬ እባክህን። ታውቃለህ ያንተን ግን ጥንካሬ ለእኔ የበሰጠኝ። አይ ኤደን፣ ምን ላርግ ብለሽ ነው? ሌላ ምን አማራጭ አለኝ ብለሽ ነው? ያኔ ልጅ በፍቅር ታውሮ ትሁቴ እየነገረችው እያስረዳችው፣ እንደውም ትሁትን ለማባረር ሁሉ ይሞክር ነበር። እና ፍቅር እውር ነው የሚባለው ለዚህ ነው። ግን ያም ይሁን ይህ አንድ እውነት አለ። ምንድን ነው እውነቱ? አልገባኝም እውነቱ ኤ ያው ዳኒ አንቺን በጣም ያፈቅርሻል፣ ይወድሻል። ምክንያቱም ላንቺ ብሎ እጅጉን ትልቅ መስዋዕትነት ከፍሏል፣ ስለዚህ ልትረጅው ይገባል ብሎ አላት። አይ አባዬ፣ በአሁኑ ሁኔታ አይደለም ልረዳው፣ አይኑን እንኳ ማየት አልፈልግም ብላ ከባድ መስመር አሰመረችበት። ዳንዬ ቤቱን ለቆ ወጣ። አባባን ይቅርታ ጠይቆ ከዚህ በኋላ የራሴን ህይወት ሀብዬ መጀመር እፈልጋለሁ እናም ደግሞ ወድቄም መነሳትም እፈልጋለሁ ከሰውም ጫንቃ ላይ እወርዳለሁ ብሎ ሻንጣውን ይዞ ተሰናበታቸው። ትሁቴ ትሁቴ እጅጉን በሀሳብ ጭልጥ አለችና። ሰላም ሰላም፣ ውድ እና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጌው ትሁት ድራማ እንደቀጠለ ይገኛል። ትሁቴ። ትሁቴ ቤተሰቦቿ ጋር ደውላ እህቷን እያወራች ባለበት ሰዓት፣ እህቴ ምን ሆነሽ ነው ማለቴ ድምፅሽ በጣም ቀዝቅዟል? እሷ ስትላት፣ ኧረ ተይኝ እህቴ ይሄ ፍቅር የሚባለው ነገር ብቻ አላቅም ምን እንደምልሽ አላቅም። ታዲያ ምንድን ነው የተፈጠረውን ነገር አትነግሪኝም እንዴ ንገሪኝ እስኪ ስትላት፣ አይ እሱን እንኳ ስንገናኝ ነው የምነግርሽ እና ሰሞኑን አባዬን አስፈቅጄ እመጣለሁኝ ብላ አለች። ለኤደን ትሁቴ እኔ ምልሽ ብላ ስትል፣ ቆይ ይህን ሁላ ጉድ እያወቅሽ ለምንድን ነው ያልነገርሽን? ግን ትሁቴ ምን ልንገርሽ አልገባኝም። ኤደን ማለቴ ቅድም አባዬ ያወራውን ነዋ። እ አይ ያው አባዬም ሆነ እኔም ሆን ከራሱ ከአንዴ በቱ ብትሰሚው እኮ ይሻላል ብለን ነው። አይ ጥሩ አላደረጋችሁም። እንዴት ነው ይሄን ሁሉ በውስጣችሁ መሸከም የቻላችሁት? ይልቁስ ስኔ ከዛ በፊት አንድ ነገር ላናገረሽ እፈልጋለሁ ምንድን ነው? አናግርኛ ታዲያ ውዴ፣ ብላ ስትል በባለፈው ካሊብ ነው ምናምን ፍቅር የያዘሽ ብለሽኝ አልነበረ? አዎ፣ ግን ከካሊብ አይደለም። ማለት ባክሽ ሁሉም ወንዶች አንድ ናቸው እንዴ! ትሁቴ አረ ተረጋጊ። ቆይ እያፈቀድሽው ሰው በደለሽ እንዴ? መበደል ብቻ አግብቷል። እናም ደግሞ የሚኖረውን ገጠር ነው፣ በቃ እሱን ነው። ቆይ እና ታዲያ ለምንድን ነው እኔ ካሊብ ነው ብዬ ስጠረጠርሽ አንቺ ደግሞ አዎ ብለሻልሽ? አልገባኝም ለምን አይ እኔማ የአንችን ልብ ለማዳመጥ ነበር። እና የኔ ልብ እየፈተሽ ነበር ማለት ነው። ትገርማለሽ በጣም ብላ ኤዱ እየተናዳ በትሁቴ ሄደች። ከዛ ትሁቴ ሱቅ ወታ ስትወጣ ሱቅ ሂዳ ስትወጣ ሱቅ ሂዳ ስትወጣ ዳኒን አገኘችው። ቆይ ምንድን ነው ዳኒ እዚህ ደግሞ ምን ታደርጋለህ? አንቺን ፍለጋ ነው። እቤት እኮ ብፈልግሽ አጣውሽ። ምን ተፈጠረ? እባክሽ ከኤደን ጋር እንድታገናኘኝ ይፈልጋለሁ። ማለቴ እንድታስታርቅኝ። እኔ ምን አገባኝ፣ ትሰማኛለህ? እኔ ስለ እናንተ የሚያገባኝ ነገር የለም። እንዴ ትሁት፣ ምን ሆነሽ ነው? ቆይ ሲጀመር አንቺ እኮ በጣም በድለሽኛል። ደግሞ እኔ ምን አድርጌ ነው የበደልኩ? እስቲ ተናገር። ማለቴ በእርግጥ እኔም ጠዋት ብዙ ነገር ተናግሬሻለሁኝ፣ ያው አለ አይደለም። ትሰማኛለህ? መናገር ያለብህን ተናግረሃል፣ እና ከዚህ በኋላ እኔ ምንም አይመለከተኝም። እራስ፣ ጥፋትህን ብታርም ይሻልሃል። ደግሞ በቃ ተወኝ ብላ ስትል፣ እንዴ ዛሬም አንቺ ትክክል አይደለሽም። ቆይ ምን ሆነሽ ነው ብሎ አላት። አይ ነገርኩ እኮ ምንም አልሆንኩም፣ አልኩ አይደል። ደግሞም ከካሊብ ፍቅር እንዳልያዘሽ አወቅኩኝ። ቆይ ግን የእውነትሽነው ነው ማለት አልያዘሽም? አዎን፣ አልኩ አይደል። አረ እኔ ግን አላምንም። ቆይ አንቺ የእውነትም ካሊብ ይከዳኛል ብለሽ ታስቢያለሽ እንዴ? ደግሞ እሱ ምን ማለት ነው? አይ ዝም ብለሽ ምክንያት እየደረደርሽ አግብቷል ምናምን ምትዩ ነዋ። እኔ ስላልተዋጠልኝ ነው። በቃ ነገርኩህ አይደል በቃ አሁን ይቅርታህን ተቀብያለሁኝ እና አሁን መሄድ አለብኝ ብላ ሞቅ ሞቅ እያለች ሄደች። ከዛ አባባ ትሁቴ ምን ሆነሽ ነው? አንገትሽን ደፍተሻል፣ ደግሞም በጣም ከፍቶሻልሳ ብሎ ሲላት አረ አባዬ ምንም አልሆንኩም። አይ ይሁን ሹማ ነገር አለሽን የለች እስኪ ንገሪኝ፣ ያፈቀሽው ሰው ጎዳሽ እንዴ? አዎ አባዬ፣ መጉዳት ብሎ መጉዳት ነው፣ በጣም ነው ስብርብር ያደረገኝ። ውይ የእኔ ልጅ ምን አደረገ? አገባ እንዴ ብሎ ሲላት አዎ አግብቷል አባዬ። ታይዋት ልጄ በቃ ያግባ ለአንቺ ስላላለው ነው ፈጣሪ። ደግሞ እኔ ራሴ ድል አድርጌ ነው የምሰርጌ፣ የምድርሽ ነገ፣ የምታፈቅሪውና የሚወድ ሰው ታገኛለሽ። ነው ብለህ ነው አባዬ፣ እኔ ግን ከዚህ በኋላ ወደ ፍቅር መግባትም አልፈልግም እና ደግሞ ምሸ ቀብረዋለሁ ከዚህ በኋላ ብላ አለች። ከዛ እሺ እንደዛማ ካስቻለሽ ምሰሽ ቅበሩ የኔ ልጅ ብሎ አባባ ዝምታውን ሰበረ። ሀብሉን አንጥታ ካሊብ ፊት ውርውር አደረገች እና አልፈልገውም ብላ ስትል ካሊብ ደነገጠ። ምን ነው ትሁት? ነገርኩህ። በቃ የምወደውና የማፈቅረው ሰው ሌላ አግብቷል። ታዲያ ያግባ። ምን ነው ሌላ ሰዋቶችም አታፍቅር ያለ ሰው አለ እንዴ? አንተ ስለ እኔ ማፍቀርና ማግባት ምን አገባ? ተወኛደን እንደምልህ አረ ተረጋጊ እሺ ብሎ ተቀብሎ በሀሳቡ ጭልጥ አለ። ቲና ቲና ቀመሯን እየቀመረች ትገኛለች። አባዬ ቆይ ለምንድን ነው ያን ሁሉ እያወቅኩ ታዲያ ዝም ያልከኝ? ብላ ስትለው ምን እንድልሽ ፈልገሽ ነበር? እኔ እኮ ላስተምርሽ ብዙ ጊዜ ሞከርኩ። ቲና ግን አንቺ አልበቃ ብሎሽ፣ ውይ ቸራይ ሁኜ ስታሰቃየኝ እሱም አልበቃሽ ብሎ ደግሞ ከዳንኩኝ በኋላ አግተሽ ለመግደል ሞከልሽ። እሺ አልሞት ስልሽ ደግሞ በቁም የገለሽኝ፣ ጭራሽ ሂደሽ ወረቀት ወረቀት አጽፈሽ አመጣሽ። ከዚህ ሌላ ማንኛውን ይቅርታ አልቀበልሽ። እረ ተይ ቲና ተይ፣ ይልቁንስ በተከበርኩበት ቤቴ አሁን ለቀሽ ትወጫለሽ ወይስ አትወጭም? እባክሽ ውጭልኝ፣ እያለ ቢለምናትም፣ ቲና ግን በቃ ሽንት ቤት ገባችና ውሃዋ ፊቷን ታጠበች እና በውሃ። ከዚህ በኋላ ይቅርታቸውን አልፈልግም፣ እናም ደግሞ ይቅርታም አልጠይቃቸውም። እነሱ ምን ቤት ናቸው? እንደውም ይሄን ቤተሰብ እንዴት አድርጌ ወጥመድ ውስጥ አስገብቼ እንደምደረማም ሰው ማቀድና ማሰብ አለብኝ ብላ አለች። ዳኔን ለአንዴና ለመጨረሻ ጊዜ ከኔ ጋ አብረሁን ስትለው፣ በፍጹም አላደርገውም። ትሰሚኛለሽ? ያንቺን የማይሆን ሰይጣን አልሰራም ድጋሜ ብሎ አላት። ቆይ አንቺ አይገባሽም እንዴ ታይ እየተባልሽ አይደል? ብሎ ሲላት አይ በፍጹም አንተ እንደፈለግክ መሆን አለብህ እኔ ግን በፍጹም አልተዋቸውም ብላ አለች። እንደዛ ከሆነ አንቺም እንደፈለግሽ እኔ ግን ከዚህ በኋላ ህይወቴን ማስተካከል አለብኝ ብሎ ጥሏት ወጣ። በቃ ይሄን የወሰንከው ይሄ ነው? ግን ነገ ጠዋት ወደ እኔ ብትመጣ እመነኛ ላ አታገኘኝም ብላ ስትለው እንኳን እና ኤደንን ማጥቻለሁ። ስለዚህ ተይኝ ብሎ ትቷት ሄደ። ኤዱ ኤዱን አንድ ድል እባክሽ ማሬ ብሎ ሲላት፣ ቆያንተ አሁንም ማሬ እያልከኝ ነው እንዴ? ያን ሁሉ ስህተት ያን ሁሉ ነገር ካደረከኝ በኋላ አሁንም ማሬ ምናምን ትላለህ? ቆይ ምን ቆይ ምን እንዳደርግ ፈልገሽ ነው? አረባክሽን ታይ ታይ እያለ ቢለምናትም አይመለከተኝም ነው ምልህ። በቃ ተወኝ፣ ከዚህ በኋላ ተወኝ ብያሃለሁኝ ብላ አንተ ጋር ከምኖር እመነኝ ባላገባ ቁሜ ብቀር ይሻለኛል፣ ብላ እረግጣው ሄደች። ትሁት አባባን አባዬ ስራ ጨርሻለሁኝ፣ ወክ አድርጌ ልምጣ እንዴ ልጄ፣ ብቻሽን ማለቴ ስራ ከጨረስኩ ችግር የለውም እኔ እኮ ለስራው ብዬ አይደለም ትሁቴ፣ ግን ብቻሽን ብዬ ነው በዚህ በጨለማ። ችግር የለውም አባዬ፣ በቃ አየር መውሰድ እፈልጋለሁኝ ብላ አየር ለመውሰድ ሄደች እና እሷ ለካ ከወንድ ጋ ቁጭ ብላ እያወራች ነበረ። ይህንን ያየው ካሊብ እጅጉን ተቃጠለ። መጣና ከዛ ትሁት ተከታትላ ስትገባ ቆየት ነበር። እንዴ አባዬን አስፈቅጄ አየር ለመውሰድ ወጥቼ ነበር። አንቺ ግን ሰው ያስባላቴም። በዛ ላይ ደግሞ ሴት ልጅ ነሽ፣ እንደ በጨለማ ትወጫለሽ? አይ ካሊብ በቃ አሁን ይቅርታ አልኩ አይደለም እንዴ? ይህን ይቅርታሽን ቀቅለሽ ብበዩ ይሻለሻል ብሎ አባዬ እኔም ልክ ይችን ልጅ እያባለካን ነው። ማንን ነው ደግሞ? ትሁትናዋ። ምን ተፈጠረ? ትናንትና ማንጋ እንደነበረች ታውቃለህ? ማወቅም አልፈልግም። ደግሞ እስከ ማንስጋ ብትሆን እኔ ምን አገባኝ? እኔ ልጄ ናት፣ ልክ እንዳንተው። አይ አባዬ፣ እሷ ሰራተኛ አይደለች? ነገርኩ እኮ ሰራተኛ ሰው አይደለም። አንተ ያኔ በታወርክበት ሰዓት እሷ ነበረች ስትንከባከበኝ የነበረው ታዲያ ይልቁንስ ውንስ ራስህን ብትወቅስ ይሻልሃልሽ፣ ብሎ ሲለው እጅጉን ደነገጠ። ከዛ ትሁቴ ወደ ሱቅ ስትሄድ ደግሞ ተከታተለና ቆየት፣ ልትሄጂ ነው እ ሱቅ ልሄድ ነዋ። ቆይ አንተ ሰውዬ ምን አገባ ሲጀመር፣ አንተ ትሰማኛለህ። እንደውም እዚህ ቤት አባዬን ብንጀይ እንጂ የተቀመጥኩት እኔ ለመውጣት ካሰብኩኝ በጣም ቆይቻለሁ። ግን ደግሞ እመነኝ ከአንተ ጋር መኖር አልፈልግም ብላ ስትል ካሊብ ደነገጠ። ወይኔ ጉዴ እኔ እኮ በቃ ምናምን እያለ በውስጡ ፍቅር እያንገበገበው ዝም ብሎ ወደ ቤቱ አቀና። ዳንዬ ውጭ ላይ ያገኛትና በቃ ትሁት ወስኛለሁኝ። ምን ወሰንኩ ደግሞ? ከዚህ ቤት ወጥቼ የራሴን ህይወት እመራለሁ። ከዛ ኤደንን ደግሞ የራሴ ያደርጋለሁ። እንግዲህ ሞክር የኤደንን ከዚህ በኋላ ምናልባት ካገኘሃት። እኔ ግን ከወንድ ቆርጫለሁኝ ብላ ስትል እዋክሽ፣ ትሁት የእውነት ካሊቢ ከደኛል ብለሽ አስበሽ ከሆነ ተሳስተሻል። ካሊብ እንደዛ አይነት ወንድ አይደለም። ማለት ሁሉንም እንዴን ያት ብሎ ትምህርት ሰጥቷት ሄደ። ውድ ላይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።